እነዚህ እንደምታዋቸው ሰባቱ ሱቆች ናቸው በፊት የተሰሩት። ከበሩ ግራና ቀኝ ሆነው በዚህ መልኩ ነው። እኛም ለመስራት ያሰብ ነው በዚህ መልኩ ነው። እንግዲህ 25 በስድስት ነው ጎኑ፣ ሁለት ነጥብ አምስት ታችና ላዩ በስድስት ሜትር አድርገን ነው ለመስራት ያሰብ ነው። እነዚህ በፊት እንግዲህ ብዙ ጣውረድ ተለፍቶባቸው የተለቀው እንግዲህ አሁን እነዚህ ወደ 17 ሺህ ብር ነው የሚከራዩት። በፊት 2850 ብር አካባቢ ነበር ገቢያቸው ለመስጊዱ የሚገባው። ምክንያቱም አፈር ብቻ አከራይቶ ነበር ስራ የነበረው። አሁን ግን ወደ 17 ሺህ ብር ነው የሚከራዩት። እኔህ የመስጊዱ አሁን ተጨርሰው በኪራይ ላይ ያሉ ናቸው። ይህ የምታወት ቅድምም ያሳየኋችሁ አሁን የፈረሰው ነው። ወደ 18 ሱቆች የነበሩበት የፈረሰው ቦታ ነው። እንደምታወት በጣም ሰፊ ነው። በፊት ላይ ድረስ ነው አሁን ጠረባ እና አንዳንድ ስራ ተጀምሯል። በመዘጋጃም አስለክተናል እና ወደ 28 ሱቆቹ ነው እዚህ ላይ ለማሳረፍ ያሰብነው። እንግዲህ ዝሮ ዝሮ እኛም ያው ከገባን ኢንሻአላህ አላህ ያሳካዋል በወንድሞች ሩብ ፍቃድ በሚል ነው እና ያለው ነገር ይሄንን ይመስላል። እዛ ወዲያ የምታዩት እዛ የሚታያችሁ ላሜራው ድረስ ነው አጠቃላይ ዲካው እና ሰፊ መሬት ነው እንደምታዩት፣ ይህንን ይመስላል። ደግሞ ኢንሻላህ ወደፊት ስራው እየተሰራ ያለውን ነገር የምንነጋገር ይሆናል። ሰላም አለይኩም።